አዴን ምን አጋጠማት ክፍል ሀያ አምስት ተለቆልናል ማለት ነው። ሰላም ውድ የተገበራችሁ እና እየተወደዳችሁ ቤተሰቦቼ እንዴት ናችሁ? እንዴት ቆያችሁ? ሰላማችሁ ቆያላችሁ? በተለምዶ ዳርቻ ይብዛ እያልኩኝ ሀገር ኢትዮጵያን እግዚአብሔር ይጠብቅልን፣ ሰላም አንድነት ስጠን እያልኩኝ ውድ ቤተሰቦቼ እንግዲህ የአዴ ድራማ ክፍል ሀያ አምስት ተለቆልናል ማለት ነው። ውድ ቤተሰቦቼ አዴን ምን አጋጠማት? የምር በጣም በቀይ ይህ ውህነት በስታለች ማለት ነው። አዲ እንግዲህ ፍቅር እየተጫወተችባት ነው ማለት ነው። እንግዲህ ባለፈው ያው ኤላ መንገድ ላይ ማነው ይሄ ደመቃ ነው እሱ እንግዲህ ያው ሳ ሁሉን ነገር ወስዶበት ነበረ ማለት ነው። ታፍ ነው አልነበረም እንግዲህ የአንገት ሀብል፣ ጫማን ሁላ ነው ሳይቀር ያወልቆበት የሄደ ማለት ነው። አሁን ምንድን ነው እንግዲህ ደመቃ ከአዴጋ የክርስትና አባቷ ልጅ ምናምን ነው። እሱ ያን ጊዜ ያው እንግዲህ ሰጠፍና በነበረችበት ሰዓት አስለቅቋት፣ ከዛ ይዟት ስመጣ አይተዋል ማለት ነው። በዛ ምክንያት እንግዲህ ያው የለም አዴን ጠይቋታል ምናልባት የአንገት ሀብሉ የአባቴ አባቴ ያስተላለፍልኝ ነው። እኔ ደግሞ ለልጄ ማስተላለፍ አለብኝ። የአባቴ አደራ ነው እና ልጁ ናቺ ከአንቺ ጋየው መስሎ ብለዋት ጠይቋታል ማለት ነው። ኤላ ፍቅርና ሌዱ ደግሞ እንግዲህ እሱን ምክንያት በማድረግ እነሱም ሌዲያም ያው ኤላን ስለምትፈልግ ነው። ግን ሌዱ ቀበጥ ናት እንጂ እንደዚህ እንትን አይደለችም። ጨካኝ አይደለች። ፍቅር ግን በጣም ጨካኝነት ማለት ነው። በጣም በጣም ማለት ነው። እንግዲህ ያስቡት ያንን። እሷ ናት ብለው ደምድሞ አሉ። ከበፊቱም አንቺ ነሽ ተባብረሽ። እንደውም ኤላ ስጠይቃት ምናለች? ፍቅር ማለት ነው። ጥዋ ስልክ ደውለሽ፣ ትናንትና ስልክ ደውለሽ ሀብሎ ሽጠህ ብሩ ላክለኝ ስትይ ነበረ። እያለችው ነበር ማለት ነው። ልክ በቃ እንዳየ ሰው ምናምን ነገር በውሸት መመስከር ማለት ነው። ግን የሚገርማችሁ ነገር ይሄ ድራማ በጣም ብዙ አስተማሪ ነው። እግዚአብሔርንም ማለት ነው። በተለይ አዴ የአዴ ግን በዛ የምር እንደዚ አይነት ትግስተኛ ሰው አለ እኔ ራሱ ቀን ነው ባት፣ እውነቴን ነው ብላችሁ በቃ ትግስተኛ ማለት ነው። ሄዳ ስትስታንቃት፣ ሄዳ ስትፈጥባት፣ ሄዳ ክፉ ቃላት ስትናገራት በአንዱ ሰምታ በአንዱ ታፈሳለች። እግዚአብሔርን በቃ ታከብራታለች። ክፉ ቃላት አይወጣትም። እውነቴን ነው የምላችሁና በቃ ትግስቷ ትግስቷ። እስቲ ማን ነው እንደዚህ እንደ አዴ የምታገዘው? አሁን ለምሳሌ አዴ ለምሳሌ ሀገር ውስጥ ነው እየሰራች ያለችው። እንግዲህ የቤት ሰራተኛ ሆነ ከዛ ብትወጣ ሌላ ቤት መግባት ትችላለች ወደ ቤተሰቦቿ መሄድ ትችላለች። ግን አረብ ሀገር ላይ ሆኖ እንኳን ማለት ነው እንደዚህ አይነት ትዕግስተኛ ሰው አለ ብዬ አላስብም። እግዚአብሔር ነው ማለት ነው። ልክ ሰዎቹ ስናገሩ እኩል ከሰዎቹ ጋር የሚመላለሱ አሉ፣ እንዲሁም ደግሞ ምናልባት ትዕግስት ያላቸው ዝምተኛ ስራቸውን አክብሮ የሚሰሩ አሉ። ግን ደግሞ እንደዚህ ከአንገታቸው በላይ ሲሆን ትግስት የምታግሱ አሉ ብዬ አላስብም። በእርግጥ አለ፣ ብዙ አሉ፣ እስከ መደብደብ፣ እስከ መመታት ድረስ የሚደርሱ ልጆች አሉ። ነገር ግን ከአቅማቸው በላይ ሲሆን በቃ ከዛ ቤት መውጫ ይፈልጋሉ። ቢያንስ ቢያንስ ማለት ነው። አዴ ግን ያው ሁሉን ነገር ችላ ነው መልሳት መለስም። ለሁሉም ነገር እንደዛም ሆኖ ደግሞ ጥፋት ነው። በቃ በደሉኝ እንደዚህ ያደረጉኝ ብላ አትከስም። ምንድን ነው ምንድነው የተፈጠረው እንኳን ቢባል ሸፍና ነው ዝም የምትለው ማለት ነው። ስለዚህ አሁን ደግሞ ምንድን ነው እንግዲህ ሊዱና ፍቅር አንድ ላይ ተገናኝተው እሷም ዴቪን ስለምትፈልገው ፍቅር ማለት ነው ሊዱ ደግሞ ኤላን ስለምትፈልገው ነው ግን አዴይ ቤት ሄዳ ነው የምትሰራው እንጂ ምንም የምታረጉ ነገር የለም። ምንም የሚያገናኛት ነገር የለም። እንዲሁም እህቷን ብርሃንን ያው አስጠግቶ እሷ ጋ ነው ፍቅር ያባራታለች ከቤት ማለት ነው። አሁን ግን እሷ ዛሬ እግዚአብሔርንም ማለት ነው ታማለች፣ የአዴይ እህት ማለት ነው። የሚቀጥለው ላይ እንግዲህ ምን እንደምትሆን ራሷን እንትብላለች ስታለች ወደ ራሷ ትመለሳለች፣ ወይስ ምንድነው? አብረን የምናይ ይሆናል ማለት ነው። ምክንያቱም እህቴ ሌባ አይደለችም፣ እህቴ መልካም ሰው ናት፣ እህቴ ጥሩ ናት፣ እህቴ ይሄንን አታደርግም በፍጹም ብላ እየተከራከረች ነበረ ከኤለ ጋ ማለት ነው። በእርግጥ በእርግጥ እኔ በኤለም አልፈርድም፣ ምክንያቱም የተወረሰ ሰው ነው፣ ንብረቱን የተነጠቀ ሰው ነው። እንደገና ደግሞ ያባቱን ሀብል አደራ አስተላለፍ ተብሎ የተሰጠውን እየተቀመሰው ነው። በዛ በንዴቱ ሰዓት ላይ ሆኖ አንደኛ ነገር ልጁን ከአደጋ አይተዋል። ስለዚህ ነገሩ ይመሳሰልበታል ማለት ነው። እና አልፈርድበትም፣ ለሱ ለንግግሩ ማለት ነው። ተናዶ ነው ደግሞ ተናዶ የማይሆን እንደተናገረ ራሱ የተዘዘከ ነበር ማለት ነው። ግን እህቷ ተሰምቷታል፣ ብራን ተሰምቷታል። ምክንያቱም እህቴ መልካምናት፣ እህቴ አይና አታደርግም በፍጹም ብላለች ማለት ነው እና በዛ ላይ እህቷን ለማሳከም እናቷን ለመርዳት ነው የሰው ቤት ውስጥ የተሰቃየች ያለችው እህቷ ማለት ነው እና ከባድ ነው። ድሮም ታማሚ ናት፣ እያመማት ነው። አሁን ዳግመኛ ደግሞ ይሄ ነገር ስደረብባት ድንጋጤዋ እራሷን ስጣለች። እና መቀጥሎ ላይ እንግዲህ ወይ እራሷን ወደ እራሷ ተመልሳ፣ ወይ ደግሞ ያው ወደ አክቢት ወስዶት ምናምን ብቻ ጸሎት ማድረግ ነው ማለት ነው። ከዛ ውጪ ዴቭ ዴቭ ደግሞ ትንሽ ይቾክላል አይደል? ትንሽ ይቾክላል ምክንያቱም በየደቂቃው ክፍሏ እየሄደ የሄደ ምናምን ባይቾክል ጥሩ ነኝ፣ ጥሩ ነው ባይ ነኝ እኔ። ቸክሎ በቃ እንደዚህ ክፍለ ግብት ባይል ቢገባም ደግሞ ቀስ ብሎ በተረጋጋ መልኩ ቢሆን። ምክንያቱም ፍቅር እናት ልጅቷን ልትገላት ነው፣ እሱ ደግሞ በፍጹም ፍቅርና አይፈልጋትም እኮ በቃ አንድ ሰው ፍቅር ከሌለ ካልወደደ እንዴት አድርጎ ነው የራሱን ራሱ ሌላ ቦታ አፍቅረዋል። ልቡ ሌላ ቦታ ነው ያለችው። እሱ መዛጋ እየተጎዳ ነው ያለ፣ እሷ ደግሞ እሱን እየፈለገችው ነው። ሌላ ሰው አፍቅሮ እንደገና ደግሞ እዚህ ጋር ነው ያፈቅራለው ብትለው አይሰማትም። ነኝ ያው እሱ እንደነገራት እሱ ታይኝ እንዳላት ብትተው ይሻላታል ፍቅር ብዬ ነው የማስበው ማለት ነው። ምክንያቱም እንግዲህ፣ ልቡ የወደደው ልቡ ያፈቀረው ልቡ የሄደበት ጋ ነው ሰው መኖረው እንጂ ልቡ ያልወደደ ጋ በግድ ገብቶ መቀመጥ ስለማይቻል ማለት ነው። እና ሌዱንም እያበላሸቻት ነው አሁን ማለት ነው። ምክንያቱም ሌዱም ያው እንደ ቅድም የተናገርኩኝ የለን ለማግኘት አሁን አዴ ላይ ጫና እያደረገቻት ማለት ነው። ለሁለቱ ነው እንግዲ ውሃ አናቷ ላይ እየደፉባት እያለ ስራ ስራ እያሰሯት በቃ ስቃዩ በዛ። ታውቃላችሁ መከራ መከራዋን አበዙ ማለት ነው። እና እንግዲህ እዴ ትግስቷ በጣም በዛ እና በጣም ትግስቷ በዛ በጣም በቃ በዛችው ምናምን ይላሉ ኮመንት ላይ ራሱ ማለት ነው። ምክንያቱም የመደምቅመም እንኳን ይሄን አላትችልም ይሄን ህል በቃ ትግስቷ በጣም በዛ ግማሹ ደግሞ እስኪ ለአንድ ሳምንት እንረፍ ማፍቅረን አሰጡልን። የእኛም ድምጽ ሰማ ተመልካቹ ማለት ነው እና እያሉ ነው ማለት ነው። ያው እንግዲህ አንዳንድ ጊዜ ብዙዎች ደግሞ እንደዚህ ጣላነሽ ማንነበረች ሌላ ድራማ ላይ ማንነበረ ሰው ያ ድራማ አንደኛውን ጠልቷት ልሞቱ ማለት ነው። ምክንያቱም የምትሰራቸው የምታደርጋቸው ነገር ጎበዞች ናቸው። ግን የምር በቃ አስተማሪ ነው። ይሄ በእውንም እኮ የሚደረግ ነገር ነው። እና እነሱም ትወናቸውን እየተወኑ ነው። እና ይሄን ይመስላል እላችኋለሁ፣ የዛሬው የአደይ ክፍል ማለት ነው። ውድ ቤተሰብ እንግዲህ የሚቀጥለውን ደግሞ አብረን የምናይ ይሆናል። የአደይ ሄት ደግሞ ወደ ራሷ ተመልሳ ወይ በአክም አክሟት ሰላም ተፈጥሮ የምናገኝ አድርገን ላችኋለሁ። መልካም ቆይታ ላይክ አድርጉ።